ፕሬስን ጨምሮ አብዛኛው እንግዲህ ከሰሞኑ የተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ በኒውዮርክ መካሄዱ ይታወቃል። በተለይ ደግሞ የጋዛው ጦርነት የፍልስጤም የሀገርነት እውቅና ጥያቄና ሌሎች ጉዳዮችም ዓለም አቀፉ ማህበረሰብ የሚዲያዎችን ገጾች የሸፈኑበት ሁኔታ አለ። ለማንኛውም ለዛሬው ምን ምን ዋና ዋና ጉዳዮች የተመራረጡ አሉ የሚለው ልንጠይቅ ነው። መቅደስ ደምስ እዚህ ስቱዲዮ ተገኝታለች። መቅደስ እንደምናምሽ እንደምናምሽ። ተስፋ ሆነ ደህና ነን፣ ፈጣሪ ይመስገን። እንግዲህ በርካታ ዓለም አቀፍ ሚዲያዎች በተለያዩ የተለያዩ ጉዳዮችን ዘግበዋል። እንግዲህ ፊት ለፊቴ ላይ እንደማየው ቢቢሲ አለ፣ አፍሪካ ኒውስ አለ፣ ሮይተርስ አለ። ምን ምን ዋና ዋና ጉዳዮች ተይዘዋል? መቅደስ ለተመልካቾቻችን ወታደርሽ አመሰግናለሁ። በርካታ ጉዳዮች እንግዲህ ዓለም አቀፍ መገናኛ ብዙሃን በስፋት ሲዘግቧቸው ቆይተዋል። ከአፍሪካ ጉዳያችን እንነሳና የናሚቢያን ጉዳይ እናገኛለን እንግዲህ በዚች በአፍሪካዊት ሀገር ናሚቢያ ላለፉት ከአንድ ሳምንት ለሚበልጥ ጊዜ እንግዲህ በሰደድ እሳት እንግዲህ ስትናወጥ እንደከረመች እንግዲህ የተለያዩ ዓለም አቀፍ መገናኛ ብዙሃን በስፋት ሲዘግቡት የነበረው ጉዳይ እንደሆነ የምናስታውሰው ጉዳይ ነው። እንግዲህ አንድ ሳምንት በሞላው በዚህ የሰደድ እሳት እንግዲህ ሀገሪቱ የብሔራዊ ፓርኳን ጨምሮ እንግዲህ በተለያዩ ለግጦሽ ሌሎች መሬቶች ጭምር አደጋ ላይ የከረሙበት ወቅት ላይ እንደነበረ እንግዲህ መገናኛ ብዙኃን በስፋት ሲዘገቧቸው ከነበሩ ጉዳዮች መካከል ናቸው። ከዚህ መካከል እንግዲህ ኢቶሻ የሚባለው የሀገሪቱ ብሔራዊ ፓርክ እንግዲህ በአፍሪካ ከሚገኙ ፓርኮች በስፋትም ይሁን የተለያዩ ብርቅዬ እንስሳትን በመያዝ እንግዲህ በቀዳሚነት የሚጠቀስ ነው። ይሄ ፓርክ እንግዲህ በዚህ ባጋጠመው የሰደድ እሳት ከፍተኛ የሆነ ውድመት ደርሶበታል። በዚህም የተነሳ አንድ ሶስተኛ የሚሆነው የፓርኩ ክፍል እንግዲህ ሙሉ በሙሉ እንደወደመ ነው እንግዲህ ባለፈው አንድ ሳምንት ሲወጡ የነበሩ መረጃዎች ይጠቁሙ የነበሩት። ታዲያ በዚህ ጉዳት እንግዲህ የተለያዩ ብርቅዬ የምትላቸው ሀገሪቱ ብርቅዬ የምትላቸው እንስሳቶቿን እንግዲህ ስታጣ እንደነበረ ነው እንግዲህ መገናኛ ብዙሃን በስፋት የዘገቡት። በሰው ላይ የተለያዩ ጉዳቶች እንግዲህ አለመድረሳቸው ቢዘገብም፣ ግን እነኚህ ብርቅዬ የሆኑና ለመጥፋት የተቃረቡ እንስሳቶች ጭምር እንግዲህ ወደ ሞት የሞቱበት ሁኔታ ነው እንግዲህ ተስፋ ሲዘገብ የከረመው ታዲያ በአዲሱ ነገር ምንድን ነው? ይህ ለአንድ ሳምንት የዘለቀው የሰደድ እሳት በቁጥጥር ስር መዋሉ እንግዲህ ተነግሯል። የሰደድ እሳት እንግዲህ ለሀገሪቱን ከፍተኛ የሆነ ስጋት ውስጥ ከቷት እንደነበረ የሚታወስ ጉዳይ ነው። ከፍተኛ የሆነ ገቢን ታገኝበት የነበረው ይህ ብሔራዊ ፓርኳ እንግዲህ በስጋት ላይ የሰነበተበት ነው። ታዲያ ይህንን ችግር ለመከላከል የተለያዩ የአደጋ ጊዜ ሰራተኞቿ ጨምሮ እንግዲህ የተለያዩ ወታደሮቿን ጭምር በዚህ ቦታ በማሰማራት አደጋውን ለመቆጣጠር ሰፊ የሆነ ጥረትን ስታደርግ ሰንብታለች። ታዲያ አሁን እንግዲህ አንድ ሶስተኛው የወደመውን የፓርኩን ክፍል እንግዲህ መልሶ እንዲያገግም ለማድረግ እንግዲህ ሰፊ ስራዎችን እንደምትሰራ ነው በአሁኑ ወቅት እያስታወቀች የምትገኘው። በመሆኑም የአደጋ ጊዜ መከላከያ ሰራተኞቿን ብሎም ደግሞ ወታደሮቿን ጭምር እንግዲህ በማሳተፍ ይህንን አስከፊ የተባለውን ሰደድ እሳት ናሚቢያ አሁን ላይ በቁጥጥር ስር አውላለች። ወደ ሁለተኛው ጉዳያችን ስናልፍ እንግዲህ የጋዛን ጦርነት እናገኛለን። ታዲያ ከሰሞኑ የተሰማው አዲሱ ጉዳይ ትራምፕ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ጉዳይ አዲስ ስምምነት ላይ መድረሳቸው እንግዲህ እየተዘገበ ይገኛል። ይህ አዲሱ ስምምነት እስካሁን እንግዲህ ጦርነቱን ለማቆም የነበረው ተስፋ ሰጪ ተስፋ የሚያስቆርጥ እንግዲህ ትግል እንደነበረ ይታወቃል። ይህንን እንግዲህ ተስፋ የሰጠና አዲስ ምዕራፍን እንግዲህ ይከፍታል የተባለ ጉዳይ ነው እንግዲህ አሁን ላይ የተነሳው። በዚህ ምክንያት እንግዲህ ሁለቱ ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ትራምፕ እንግዲህ ሀያ ነጥቦችን ያካተተ አዲስ ስምምነት ላይ ስለመድረሳቸው ነው እንግዲህ እየተቸገረ የሚገኘው ከነኚህ ሀያ ነጥቦች መካከል ወታደራዊ ኦፕሬሽኖችን በአፋጣኝ ማቆም ከዛ ባሻገር እንግዲህ በሰባ ሁለት ሰዓታት ውስጥ ደግሞ የሀያ የሚሆኑ የእስራኤል ታጋቾችና ሟቾችን አስክሬን እንግዲህ ወደ እስራኤል የመመለስ ብሎም ደግሞ ሀማስን ከጋዛ አስተዳደር ሙሉ ለሙሉ ማላቀቅና በሚቀጥሉት ዓመታት እንግዲህ ፍልስጤምን ሙሉ ለሙሉ የሀገርነት እውቅና መስጠት እንግዲህ ከነኚህ ከተዘረዘሩት ሀያ የአሜሪካ ሀሳቦች መካከል እንግዲህ የሚገኙ ናቸው። ታዲያ በሚቀጥሉት አመታት እንግዲህ አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል እንደሚሾም ነው እንግዲህ ዓለም አቀፍ መገናኛ ብዙኃን በስፋት እየዘገቡ የሚገኙት ይህ አካል ደግሞ የሚሾመው በአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካኝነት እንግዲህ እንደሆነ ይጠበቃል። ታዲያ ይህ በትራምፕ አማካኝነት የተዋወቀው አዲሱ ስምምነት ለበርካቶች ተስፋ ሰጪና እንግዲህ ዓለምን እያነጋገረ እና የብዙዎችን እንግዲህ ትኩረት የሳበው የጋዛው ምድር ጦርነት እንዲያበቃ ያደርጋል የሚሉት በርካታ ተስፋዎች እንግዲህ ቢኖሩም በዛው ልክ ደግሞ ስጋቶች ያየሉበት እንደሆነ ነው እንግዲህ እየተነገረ የሚገኘው። በተለይም ደግሞ የፍልስጤማውያንን ፍላጎት የጠበቀ አይሆንም የሚለው አንዱ እንግዲህ በርካታ ዜጎች እንግዲህ ስጋት የገባቸው ጉዳይ ሆኗል። ከዛ ባሻገር እንግዲህ የእስራኤል ጦር ሙሉ ለሙሉ ከጋዛ ምድር ለቆ ላይወጣ ይችላል የሚለው እንግዲህ ሌላኛው የፍልስጤማውያን ስጋት ሆኗል። ይህም ሆነ ያ ግን በ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ መካከል የተፈረመው አዲሱ እቅድ እንግዲህ ተስፋ ሰጪ ሆኖ ቀጥሏል። ወደ ሶስተኛው ጉዳያችን ስናቀና የየመንን ጉዳይ እናገኛለን። የመን እንግዲህ በኤሌክትሪክ በኤሌክትሪክ ጉዳይ፣ በኃይል ጉዳይ ያላትን ክፍተት ይሞለላታል የተባለውን አዲስ የሶላር ፓወር እንግዲህ ወደ ተግባር ለማስገባት እየተንቀሳቀሰች እንደሆነ ሬውተርስን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን እንግዲህ በስፋት እየዘገቡት ይገኛሉ። እንደሚታወቀው ያቺ ሀገር እንግዲህ ጦርነትን ጨምሮ በተለያዩ ችግሮች እንግዲህ የኤሌክትሪክ አቅርቦቷ ለዜጎቿ የምታደርገው የኤሌክትሪክ አቅርቦት በርካታ ፈተናዎች የበረቱበት እንደሆነ እየተገለጸ ይገኛል። ታዲያ የመን የመጀመሪያው ግዙፍ የሶላር ኃይል ማመንጫ ይሆናል የተባለው ኤደን የሶላር ኃይል ማመንጫ እንግዲህ ይህንን ችግሮቿን ቀርፎ ለዜጎቿ መፍትሄ እንደሚሰጥ ነው እንግዲህ በስፋት ለማጥፋት እየተዘገበ የሚገኘው በ በነዳጅ እጥረት በኃይል መሰረተ ልማቶቿ ላይ ጉዳት ባደረሰው እንግዲህ በዚህ ጦርነቷ ምክንያት ላለፉት 30 አመታት ይህች ሀገር ዜጎቿ ከኤሌክትሪክ ኃይል እንግዲህ ተቆራርጠው እንደነበረ ነው እንግዲህ እየተነገረ የሚገኘው። ዩናይትድ አረብ ኤሚሬትስ ደግሞ የዚህ የሶላር ኃይል ማመንጫ ኃይል እንግዲህ የገንዘብ ምንጭ እንደምትሆን ነው እንግዲህ እየተጠቀሰ የሚገኘው። በመሆኑም በመጪዎቹ ሁለት አመታት ይህ የሶላር ኃይል ማመንጫ ሙሉ ለሙሉ ወደ ጥቅም ገብቶ ሀገሪቱ ዜጎች እንግዲህ ከኃይል አቅርቦት ጋር ያላቸውን ትስስር በእጅጉ እንደሚያቆራኝ ነው እንግዲህ እየተጠቀሰ የሚገኘው። የመን በምስራቅ በማዕከል በመካከለኛው ምስራቅ እንግዲህ በኃይል አቅርቦት ብዙም የሆነ የሀይል አቅርቦት ከሌላቸው ሀገራቶች መካከል እንደምትጠቀስ እንግዲህ የተለያዩ ዓለም አቀፍ መገናኛ ብዙሀን እንግዲህ እንደ ማስታወሻ አድርገው ካቀረቧቸው ጉዳዮች መካከላቸው ተስፋ ሆነኝ ዓለም አቀፍ መገናኛ ብዙሃን ከሸፈኗቸው ጉዳዮች መካከል የመረጥናቸው የተወሰኑት እነዚህን ይመስላሉ። ባልደረባችን መቅደስ ደምስ ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ የሚለውን ለተመልካቾቻችን ስላደረስችልን እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልሽ።